ሰላም እንዴት ናችሁ? አሸናፊ ነኝ ዛሬም በሌላ ቪዲዮ መጥቻለሁ ማለት ነው። ባለፈው ሳምንት የሰራውላችሁ ከሲሲቲቪ ካሜራ ጋር በተገናኘ እንዴት አድርገን ካሜራ ከስልካችን ጋር ማገናኘት እንደምንችል ገለጻ አግኝቼላችሁ ነበረ ማለት ነው። አሁን ደግሞ የማሳያችሁ አንዱ የምንሰራው ስራ ሌላኛው የጂፒኤስ ደግሞ የመኪና ጂፒኤሶችን መግጠም ነው ማለት ነው። ስለዚህ አንዱ የሆነው የመኪና ጂፒኤስ ስለሆነ ይሄኛው ጂፒኤስ እንዴት አድርገን ጂፒኤሶች ላይ ያሉ አንዳንድ ነገሮች እንዴት ማወቅ እንችላለን፣ ፈንክሽናቸው ምንድነው፣ እንዴት የሚገጠሙት ምን ምን ይቀበላሉ፣ ፈንክሽናቸው ምን ምን ጠቀሜታ አላቸው የሚለው የተወሰነ ስለ አንድ የአንድ ጂፒኤስ ሞዴል ይዤላቸው መጥቻለሁ ማለት ነው። ስለዛ ጂፒኤስ ገለጽ አደረግላቸዋለሁ። ወዳቸው እንግዲህ ይዤላቸው የመጣሁት ጂፒኤስ ይሄ ነው። ይሄ ጂፒኤስ እንግዲህ አፕቶስካይ የሚባል ብራንድ ነው፣ ወይም ብራንዱ እዚ ጋ እንደምታዩት አፕቶስካይ የሚል ብራንድ አለው። ይሄ ጂፒኤስ እንግዲህ እንደምታዩት ትንሽ ይመስላል፣ ነገር ግን በዋነኛነት ከላዩ ስንጀምር በዋነኛነት ፍለፊት ላይ እንደምታዩት በነጭ የተጻፈ አይዲ ያለው ወይም አይዲንቲፊኬሽን ነምበር አለው። ይህ የጂፒኤስ ከድርጅቱ ወይም ደግሞ ከቻይና ተመርቶ ስወጣ የራሱ የዚህ የጂፒኤስ ምን አለው መለያ ወይም ደግሞ አይዲንቲፊኬሽን ነምበር ወይም አይዲ የምንለው አለ። ስለዚህ በፍለፊት በኩል የምናየው በነጭ የተጻፈው አይዲ ወይም ደግሞ የዚህ ጂፒኤስ መለያ ነው ማለት ነው። ሁለተኛው ከበላዩ እንግዲህ የምናየው ምንድነው ጅጋጫ ላይ ሶኬት ነገር አለች ባላራት ፒን እነኚህ ባለ አራት ፒ ሶኬት የምናቸው ምንድናቸው? የዚህ ጂፒኤስ የራሱ የሆነ ገመድ አለ ወይም ኬብል ሰው ያንን ኬብል ከመኪናችን ኤሌክትሪካል ፓርት ጋር ካገናኘን በኋላ ን ፋይናል ያአደ ኢንድ ጫፍ አለ ያች ሶያች ኬብል ማለት ነው። ሰዎች ጫፏ ከኬብሉ ወይም ደግሞ ከመኪናችን ጋር ካገናኘንበት ኬብል ጋር ጫፍ የምትመጣ እንደዚህ ሶኬት አለች እችን የምንሰካበት ወይም ደግሞ ዳይሬክት መኪናችን ላይ ያለውን ክትትል የምናቅበት ወይም ዳይሬክት ከመኪናችን ላይ የምናገናኝበት ሶኬት ነች። ውጪ ሶኬት ጫፍ ከመኪናችን ጋር ኬብሎቹን ከቀጠልን በኋላ መጨረሻ ላይ ጀን ይሰካታል። ልክ እዚህ በምንሰካበት ታይም ላይ ዳይሬክት እያ መኪና የቱ ጋር እንዳለ እንዴት የምናውቅበት መንገድ ነው ማለት። ስለዚህ ከሰካም በኋላ መኪናው የምናስቀምጠው ነው ሶኬት ትበላለች። ሌላኛው እንግዲህ የጂፒኤስ እንደመታየው ሳይዙ ወይም ደግሞ ሼል የሚባል አፕ ቱ ስካይ ብራንድ የሆነ ሼል የሆነ ቅርጽ ያለው ጂፒኤስ ነው ማለት ነው። ስለዚህ ላይ እዚህ ጋር እንደመታየው ሶስት ቀዳዶች አሉ። እነዚህ ሶስት ቀዳዶች ለምድር የሚጠቅሙት አንደኛው ፓወር ሰፕላይ ኢንዲኬተር ላይት ነው። ወይም ደግሞ ልክ ይህን ጂፒኤሳችን ከዳይሬክት ውስጥ ላይ ኦንና ኦፍ የምትበላ ነች እና እሷን ኦንና ኦፍ ዳይሬክት ውስጥ ላለቿን ስናብራት፣ ቀጥታ ዚች በስተቀኝ በኩል የፓወር ሰፕላይ ቶ ጎልድ ልክ ሲገናኝ በረቻ አለ። ወይም ደግሞ ጂፒኤሷ መረጭ ኦንላይን ነች ወይም ጂፒኤሷ ኦንላይን እንደሆነ የሚገልጽለት ኢንዲኬተር ላይት በስተቀኝ ያለች ማለት ነው። አዲስ ሴንተር ወይም መሀል ላይ ደግሞ በሲግናል ነች። የሳተላይት ሲግናል ወይም ደግሞ ጂፒኤሳችን ቻክ እያደረገን ያለበትን አካባቢ ማፑ የሚገልጽልን ኢንዲኬተር ላይ ከአዲስ ሴንተር ሲግናል አለች ማለት ነው። የማፑ ሲግናል መሀል ላይ አለች ማለት ነው። ስለዚህ እነኝ ሁለቱ ልክ ኤንክዳሁን ከፍተን ውስጥ ላይ ኦን እና ኦፍ አለች፣ እሷን አሳያችኋለሁ። እሷን በምናበራበት ታይም ላይ መቶ ቮልት የሆኑ ባትሪያችን ምን ያገኛል? ፓወር ላይ ያገኘች ማለት ስለዚህ ዳይሬክት ኦንላይን መሆኗ ጂፒኤሷ እየሰራች መሆኗን በዛ ማወቅ እንችላለን። ማለት ኦንላይን መቶበት ማለት ነው። ነገር ግን ቋሚ የሆነ የሚያስፈልጋለን ፓወር ሰፕላይ ከመኪናችን ማግኘት አለባት ነው። ስለዚህ ለኒ ኢንዲኬተራቸው አንዱ ፓወር ነው። አሁን ደግሞ ከሳተላይት የሚመጣልን ሳተላይት ዲቴክት የሚያደርግ ሲግናል የሚመጣበት ኢንዲኬተር ማየት ነው ማለት ነው። ሌላኛ ወደ ውስጥ ስንገባ እንግዲህ እንደምታያት እቺ ክዳኗ እንደዚች መፍታት እንችላለን ክዳማ ች መፍታት እንችላለን። እቺ ክዳማ ነች የጂፔሷ ክዳን ነች። እቺ እቺ ጂፔሷ ክዳን ነች። እቺ እንደምታያት ጂፔሷ ክዳን ነች። ሶ የምናለው ዋነኝነት ማየት ያለብን ዋነኝነት ማየት ያለብን ምንድነው ጂፒኤሱ ስከፍተው ይሄን ይመስላል። ጂፒኤሱ ስከፍተው ይሄን ይመስላል። ሶ ፓወር ኦንና ኦፍ ያለባችሁ እጅጅ ጋር እንደምታያት እዚች ጥግ ላይ አካባቢ ኦንና ኦፍ የሚል ዋና እና ኦፍ የምትል በተናነች ጽሁፍም አለባት። ሰ እቺ ሆን በምናረግበት ታይም ላይ ፍለት የምታየው ፓርቲ መቶ ቮልት የሆነ ባትሪ ነው። ጂፒኤሷ መቶ ቮልት የሆነ ባትሪ ነው። ይሄ ባትሪ ኦ ወይም መቶ ቮልት የሆነ ፓወር ሰፕላይ አገኘ ማለት ነው፣ ወይም ኦንላይን ነች የሚለውን ነው። ስለዚህ ሴ ማሴል ወሰድ እንችላለን ማለት ነው። ሶ መሀል ላይ የሲም ካርድ ስሎት አለ ፓርታ አለች እቺኛን ከፍተን ጀስት እቺኛን እንደዚህ ከፍተናት ሲም ካርዷ እዚህ ማስገባት እንችላለን። ከደረሰ በኋላ እቺ ሲም ካርድ እናደርጋለን እዚች ጋር እንዳለች እንደዚህ እንዘጋታለን ማለት ነው። ሲም ካርዷ እዚች መዝጋት እንችላለን ማለት ነው። ስለዚህ ሲምካርድ ይፈልጋል። ሲምካርዳችን ምን የሚወጡ ነው? አንደኛ የኢትዮ ቴሌኮም ቢሆን ኢንቶርም ይደረጋል። ምክንያቱም ሜቢ ሳፋሪ ኮሞች በተለያዩ ኢትዮጵያ ክልል ላይ ሜቢ ኔትወርካቸው አክሰስ ማያውቁ አንዳንድ ምክንያቱም ዲዛይን ጂፒኤሶች የሚገጠሙት በብዛት ሲዩ ላይ ተሳሮች ላይ ዩዲ ኤፌሳር ምንላቸው ትልቅ የጭነት መኪኖች ላይ ነው። እና ሶ ምንድነው ብዙ ቦታዎች ላ ሀገራችን በጣም ብዙ ቦታ ገጠራማ ብዙ አክሰስ ያደርጋል ወይም ትራቭል ያደርጋሉ ስለዚህ እንደዚህ አይነት ቦታዎች ላይ ግዴታ ኔትወርክ ስለሚያስፈልግ ጂፒኤሳችን ለመከታተል ግዴታ ከኢትዮ ቴሌኮም ቢሆን ይመረጣል። ነገር ግን ሳፋሪኮም አደሞ ኔትወርክ ኢትዮጵያ ላይ አክሰስ የሚያደርግ ከሆነ ታው ኦኬ። ነገር ግን እኛ ኢትዮ ቴሌኮም እንደምንጠቀመው ሳፋሪኮምም ጥሩ ነው። ነገር ግን ሜይቢ ኔትወርክ እዛ መኪና የሚሄድበት አካባቢ ሜይቢ ሳፋሪኮም ኔትወርክ ማያገኝ ከሆነ ጂፒኤሳችንን በቀላሉ አክሰስ ማድረግ ስለማንችል ነው። ነገር ግን ሳፋሪኮም ብንጠቀም ምንም ችግር የለም። ፎሪን ቢሆንም አደሌ ጋሪ ናርጓል ሬጅስተር አርጎ ሎካሪ ኔትወርክ ፕሮቫይድ ማድረግ ይችላል። ማለት ለኢትዮጵያ ሰዎች ማለት ስለዚህ ኢትዮቴሌኮም ሳፋሪኮም መጠቀም ቻለ። ግን እንደ መኪናውን እንቀሳቀስበት አካባቢ አይታል በጣም ሩቅ መንገድ የሚሄድ ኔትወርክን በማይኖርበት አካባቢ ካሚሄድ ከሆነ ኢትዮቴሌኮም ቢሆን ሬኮመንዴሽን ቴሌኮም ቢሆን ጥሩ ነው። ሲማችንን እዚህ ውስጥ እንከታለን ማለት ነው። ሲማችንን ከከተትን በኋላ እዚህ ጋር ኦን እና ኦፍ አለች፣ እሷን ማበራት አለን። እሷን ካበራን በኋላ ቶ የባትሪያችን መሆን ይችላል። ስለዚህ ይሄ ሰፊው ፓርት የባትሪው ፓርት ነው። የጂፔሳችን ክዳን ድረጅ መሰኪያ ነች። ባትሪያችን ነው ሲም ስለዚህ ምንድነው ባትሪያችን ውስጥ ያለው የጂፒኤሳችን ውስጥ ያለው ፋንክሽን ይሄን ይመስላል ማለት ነው። ስለዚህ ከጨረስን በኋላ ዳይሬክት ሲማችን ከተጣረ ነው እናደርጋለን እንዴ ፋይናሊ እናደርጋለን ክዳናችንን እንከርናለን ማለት ነው። ሶ ዲን ፋይናሊ በዚህ ሁኔታ ጂፒኤሳችንን ክዳነም ከተጣረ ነው ማለት ነው። ከጨረስን በኋላ መጀመሪያ እንዳልኳችሁ ጫፏ ላይ ያለች ሶኬት አለች ከመኪናው ላይ ቀጥለን ያመጣና ሶኬት እሷን እንሰካና በጥንቃቄ ኢንዲኬተር ላይቷን ወደ ላይ እንዳለች እንደዚች እንዳለች እናደርግና መኪናችን ውስጥ በጥንቃቄ ማንም ሰው ሊነካና ለያ በሚችል ቦታ መደበቅ አለባት ማለት ነው። ስለዚህ የራሱ የሆነ ማጣበቂያም አለው ዚሱ የራሱ ማጣበቂያ ያለው አሁን ጊዜ ስለሚቀይ ነው የራሱ የሆነ ማጣበቂያ ያለው እሱ ማድረግም ማለት ነው። የራሱ የሆነ ጂፒኤስ ማጠበቅ ያለው ማለት ሶ፣ ይሄ ጂፒኤስ ምንድን ነው የሚሰጠን ጥቅም፣ ወይም ደግሞ ምንድነው ፋንክሽኑ፣ ምን ምን ላይ ጥቅም ያለው? የመጀመሪያው ከዚህ ጂፒኤስ የምናገኘው ጥቅም ምንድ ነው? መጀመሪያ ኮስቲ ለስ ነው፣ ወይም ደግሞ በጣም አነስተኛ የሆነ ፖስት ነው ያለው። እነዚ ጂፒኤስ በጣም አነስተኛ ናቸው። ሁለተኛ ነገር ከዚህ ጂፒኤስ የምናገኘው ጥቅም ምንድ ነው? ዳይሬክት የሆነ ምናደርጋለን፣ ትራክ ማድረግ እንችላለን። መኪናችን የት አካባቢ እንዳለ፣ ወዴት እየሄደ እንደሆነ፣ የት ቦታ ሬስት እንዳደረገ፣ የት ቦታ ፓርኪንግ እንዳደረገ፣ ፓርክ ሲያደረግም ለምን አንዲቃ ፓርክ እንዳደረገ፣ የት አካባቢ እንዳለ በምን አይነት መንገድ እየሄደ እንደሆነ አገ ፒስታ መንገዶች የሚጠቀሙ ሆነ የሚያሳውቀ ነው። በተጨማሪ ደግሞ አፕሊኬሽን አለው ሶ ከአፕሊኬሽን ጋር የምናገናኘው በአፕሊኬሽን ችልም መኪናው ሞተሩ መቆለፍ የምንችል። ነገር ግን ከባባር መኪና ተሳቢ ሲለው ሲሆን ግን ዝት ሪኮማንድ ቱ ብሬኪንግ ብሬክ ማድረግ አይመከርም። ሶ ሪላ የምንላት አንድ ተጨማሪ አዲሽናል ፓርት አለች። እሷ አንጠቀሙ ለከባድ መኪና ማለት ሶ መኪናችን የት እንዳለ አካባቢው የት ፓርክ እንዳረገ እኛ ከፈቀድነት አካባቢ ክልል ሲወጣ የሚያሳውቀን የዓመት ሪፖርት የምንቀበል በምን ያህል ኪሎ ሜትር በምን ያህል ኪሎ ሜትር የአንድ ዓመት ሪፖርት የቱን ቦታ አክሰስ የምታደርግ፣ ከዚህ ከፍ የሚሉ ማሉ። ነገር ግን እቺና ከኮስት አንጻር ከአገልግሎት አንፃር በጣም ሀሪፍ ላይ በጣም ምርጥ ነች ማለት ነው። በተለይ ደግሞ ጂፒኤስ አብዛኛው መኪና ባለቤት እንግዲህ ትልቅ መከባድ መኪና የሚገጠሙ እና ብዙም ጊዜ ስለማይኖራቸው ክትትል ለማድረግ ለመቆጠር ብዙ ጊዜ ስለማይኖራቸው ሀይና የት እያሉ ኢቨን ኤስኤምስ ኮድ ማድረግ እንችላለን። ኮዶች አሉ፣ ኤስኤምስ ኮዶች እዚህ ጂፒኤስ ላይ ቋሚ የምትደረግ ሲሟራ ስሚስ ወር በስልክ ስንልክበት ራሱ የሊንክ ልክና ያን ሊንክ በሚልክና ታይም ላይ በዛ ሊንክ ስገባ መኪናው የት ቦታ እንዳለ ማወቅ እንችላለን ማለት ነው። ስለዚህ በጣም ኢዚ ቀላል፣ በጣም ሀሪፍ የሆነች ለመጠቀም ቀላል አፓም በጣም ኢዚ ለመረዳት ቀላል የሆነ ጂፒኤስ ነች ማለት ነው። እቺ ጂፒኤስ በ9500 ብር ድሬዳዋ፣ ሐረር፣ ጅጅጋ ጋር እንገጥማለን እንሰራለን ማለት ነው። አዲስ አበባ ካላችሁ በዛ ያለ መኪኖች ካሉ ከአምስት በላይ መኪኖች ካሉ አዲስ አበባ እንችላለን። ድሬዳዋ፣ ሐረር፣ ጅጅጋ ላላችሁ በ9500 ብር እንደ መኪናው በዛት አይነት ፖስት የትራንስፖርቴሽን ፖስት አንድ እናደርጋለን ማለት ነው። ማስገጠም የምትፈልጉ ኛ ጋር ስለዚህ ከፖስት በጣም ብዙ አክሰስ ታደርጋለች። መኪናችን ቤት አካባቢ እንዳለ ቦታ ፓርክ እንዳደረገ ፓርክ በሩ ሁኔታ የመኪናውን በር በጣም ከባድ ነው። እንትኗን ለመግለጽ ጥቅሟን በጣም ምርጥ ይካሄዱኛ እንዳለፉት አንድ ሁለት ዓመታት ጂፒኤሶች ሲገጡ ነበር። በጣም ቤስት የምትባለች ጂፒኤስ ነች። ከዚህም በላይ አሉ 17 የሚሸጡ እስከ። ነገር ግን ያላቸው መኪና ውስጥ ያለ እንቅስቃሴ፣ ድምፅ ሪከርድ የሚያደርጉልን ካሜራ ያላቸው ጂፒኤሶች አሉ። በተጨማሪ ጂፒኤስ ሲሆን ትራክ አደረገልን

ችግር በትንሽ አምስት መቶ ምርጥ ጂፒኤስ ከእነኛ እኩል ከእነኛ እኩል በሚባል ሁኔታ የምታገለግል የምትጠቅመን ጂፒኤስ አፕቶ ስካይ ሞዴል ሼ የምትባል ቅርጽ ነች ማለት ነው። ሬድዋ ሀረምት እጅ ጋር ማስገጠም የምትፈልጉ አዲስ አበባ ላላችሁ በዛ ያለ መኪና ካለ ነው ማለት ነው። በቀጣይ ደግሞ ሜይ ቢ ከካሜራም ጋር ወይ ከጂፒኤስ ጋር የተያያዘ ያልገባችሁ ክል ያላችሁ ወይም ደግሞ ይሄ የፓርት ብላችሁ ኤክስፕሬን እንደደረግለን እንደዚህ እንደዚህ ብላችሁ ነገር ካለ ሀሳብ ካላችሁ ወይም የገጠማችሁት ካሜራ ያጋጠማችሁ ችግር ካለ የገጠማችሁ ጂፒኤስ ያጋጠማችሁ ችግር ካለ እነዚህ ምን ነገሮችን አብረን ሶልቭ ማድረግላችሁ ይችላል ማለት ነው። ድርጅታችን ዳሽ ቢዝነስ ግሩፕ ይባላል። ዋናው መቀመጫው ድሬዳዋ ነው። በተጨማሪ ደግሞ ድሬዳዋ ሁለት ብራንች አለው ገንደቆሬ እና ሳምቢያ ላይ ብራንች አለን ማለት ነው። መታችሁ የጂፒኤስ ማስገጠም ይችላላችሁ እንደዚሁም ሴኩሪቲ ካሜራ ማስገጠም የምትፈልጉ አድራሻችን ብሬ ገለቆሬ ሚካኤል ፎቅ አዋሽ ባንክ ያለበት አንደኛ ፎቅ ቢሮ ቁጥር አሰባ ይችላላችሁ። በተጨማሪ ሴኩሪቲ ካሜራ ትሬኒንግ ወይም ደግሞ ስልጠና መውሰድ የምትፈልጉ ካላችሁ በተጨማሪ ስልጠና ምንሰጣለን። ጂፒኤስ እንገጥማለን፣ ካሜራ መንገድማለን፣ ማስተር ካርድን ቨርቹዋል ማስተር ካርዶችን እናወጣለን። ሶ እነዚህ ሁሉ አገልግሎት በአንድ ላይ እንሰጣችኋለን ማለት ነው። ለዛሬ ያስላችሁ ጂፒኤስ ሪዘርሽንላቸዋለን።